ትግል፣ አለ ሬስሊንግ በጣም የሚታወቀው በገና፣ በጥምቀት እና የአዲስ ዓመት አካባቢ እስከ ጥቅምት ድረስ እሸትና አገዳ እየተበላ ሁሉ የሚቀጥልበት መስቀልን አልፎ የትግል ጨዋታ በጣም ዝነኛ ጨዋታ ነው። በዚህ እንግዲህ በራይ አካባቢ በተለይ ከ1974 እኛ በምንሰማው በቅርቡ እስከ 81 በጣም ታዋቂ ሰዎች እና ብጤ በርሃ ለማጥ አካባቢ ለምሳሌ ፋጫ ንጉሥ፣ አደና ንጉሥ፣ ቃሽ የሚባል ደዮ አካባቢ በራያ አካባቢ ተወዳድረው ከዚያ በወቅቱ ወደ ወሎ ክፍለ ሀገር እየሄዱ ያን ወክለው ከስድስት ጊዜ ሄደው ስድስት ጊዜ አንደኛ ሁሉ እየወጡበት የነበረ ነገር እንዳለ ሰማለው። በወጣቶች አካባቢ ደግሞ ስናይ እንደ ንጉሥ ካሳይ ሻላማጣ ጃሃን ራ በጣም ጎበዝ ትግል አዋቂ ነው። በተለያዩ ቦታዎች ክልልን እየወክለ ሁሉ የተጫወተበት ጊዜ አለ። በአንድ ወቅት ራሱ አዲስ አበባን ወክለው 1991 ዋንጫ መዳሊያ እና ዋንጫ አስገኝቷል። እሱን ሚታገል አንዴ ሲያሸንፍ አንዴ ሲሸንፍ ራያ አዘቦ ላይ መሐመድ የሚባል መሆን ጽጋ አካባቢ ሚኖር በጣም ጎበዝ ትግል ሚታገል ወይም ህሺ ምችል ሰው ወጣት ልጅ እንዳለ አቃለው። በአጠቃላይ የወንዶቹ ሕቅፎይ በራያ አዘቦ መሆን ማጫው አካባቢ ወይም ትግል ምንለው በወጀራት አካባቢ ሆፎ ተብሎ ነው የሚታወቀው። ሁሩብ የሚባል አለ፣ ከጫፍ እስከ ጫፍ የሚታወቅ ድንጋይ ሰበር የሚባል አለ። ጅራፍ ግርፊያ፣ በጣም የሚገርመው ወኔን ጀግንነትን፣ አሁን የክላሽ ጥይት ድምፅ የኳኳታ ብዙ ጊዜ ምንም አታልና እያለች፣ በግርፊያ ያሁሉ ጩኸት እናንትን ለምዳችሁ የመጣችሁ እያሉ አንዳንድ ሰዎች ሁሉ በቀልድ ሲያዋዙ እንሰማለና፣ ግርፊያ የሚፈተንበት አይሸሽም እንትን አይልም ፊት በፊት ነው ተፋጠው ነው የሚጋረፉት እና ሰውነታቸው ዝም ብሎ ማንጓት ድምፅ ማሰማት ሳይሆን ጅራፍ ፊት ለፊት በዱላ ብቻ በመመከት የሚጋረፉበት የጅራፍ ግርፊያ ባህል አለ። ፈረስ ግልቢያ ፈረስ ጉግስም አለ። እነዚህ እና የመሳሰሉት ነገ በጣም ባህላዊ ጨዋታዎች ናቸው በራያ አካባቢ እና ወጉ ባህሉ ብዙ ነው። ይሄ ልዩ የሚያደርገው የተለየ የአመጋገብ ስነስርዓትም አለ። በመሰረቱ አንድ ማህበረሰብ ራሱ የቻለ ነው ወይም ደግሞ በዚህ ሁኔታ ይታወቃል ካለን ፉድ ሀቢት ወይም ደግሞ የአመጋገብ ስነስርዓት የሚባል ነው እና ራያ አካባቢ መንገድ ላይ በወተት በጣም የታወቀ ክብር እንግዳ ሲመጣ የታወቀ የምታከብሩት፣ የምትወዱት ሰው ሲመጣ መንገሌ በርጎና በወተት ይጋበዛል። ሌላው ደግሞ አሁን አሁን እየቀረ መጣ እንጂ ዋለምቢታ የሚባል የሚገርም አሰራር ያለው ከገብስ በደንብ ተፈትጎ ማሽላ ደጋሌት ወይም አቦላ የሚባለው ተፈትጎ፣ ተቀቅሎ ከዚያ ትንሽ የዱቄት ተደርጎበት እዚያ በደንብ በእርጎ ከተሰራ በኋላ መጨረሻ ላይ በእርጎ በንጥር ቅቤ በተለያዩ ቀርቦ የሚበላ በጣም ጣፋጭ ምግብ እንዳለ ይታወቃል። እዚያም ጨዋቃ የሚባልም እንደዚሁ። በመጠጥ ዙሪያ ስናወራ ያው እንግዲህ የራያ ሰው የራያ ልጅ ወተት የጠገበ ወተት የጠጣ ይባላል። ወደራያ ጻባጸገብ ይባላል በራያ የዓለምን ለምን ሆነ እንዴት ተባለ ነው ዋናው ትልቁ ነገር ዛሬ የምናወራው። የራያ ልጅ ወተት የሚጠግበው ከቤትም ከቤት ውጭም ነው። በተለይ እቤት ብዙ ልጆች ብዙ ቤተሰብ ባለበት ያን ያህል ተትረፍርፎ እንደሚፈለገው ላይሆን ይችላል። በጣም ሀብታምና በከብት የታወቀ ቅድም እንደዘረዘርኩት ከሆነ እቤትም የሞላ እንዲያውም ከሰው ተርፎ ጥጆች የሚጠጡበት አጋጣሚ አለ። ነገር ግን ወጣቶች በተለይ የራያ ወጣቶች ጣባጠገብ እንዲባሉ የሚያሰኛቸው አንዱ ትልቁ ነገር ወተት መጠጣት፣ እርጎ መጠጣት ንጥርቅቤም ሳይቀር የሚጠጡ ወጣቶች እንዳሉ፣ በዚህ ሌላው ኮረፌ ነው። ኮረፌ ኮረም የደጋ አካባቢ ማጮ አካባቢ ነው የሚታወቀው በብዛት ወደ ቆላም፣ አሁን አሁን እየተለመደ መጥቷል። የኮረም ኮረፌ በሚባል በዘፈንም እና ዳነ ማነው ነው ተጫዋቹ ያለው ከናጡት ይታያል። የኮረም ኮረፌ ብሎ ያዜመበት የቬሮኒካ ዳነ አባት የማይረሳ ጉዳይ ነውና፣ ኮረፌ በሁለት አይነት ኖርማል ኮረፌ አለ። ዱቋ ስፔሻል ልዩ እንግዳና በጣም ባህሉ ለሚያውቁት ሰዎች ደግሞ ዱቋ የሚባል በወፍራምና በልዩ ሁኔታ ተሰርቶ ይሰጣል። ሌላው ጠላ ሰዋ ይሉታል። እሱ ደግሞ ከማሽላም ከበቀሎ የሚገርም ከነገ ፈታው እንደዚህ እያደረጉ እንትን እያደረግ ስጠጣው ከመልክ ጀምሮ የሚገርም በአካባቢው እናቶች በጣም ሙያተኛ እናቶች የሚሰራ ጠላ አለ። ጠጅ በዚያ ደረጃ ይታወቃል። አልፎ አልፎ አረቂ እና እንትኖች አሉ። ከምንም በላይ ለወጣቱ ብርዝ የሚሆን ወተት ተለያዩ ገንቢ የሆኑ ነገሮች እንዳሉ የሚጠጡ ነገሮችም እነዚህ እንዳሉ ለመጥቀስ ያክል ነው። የሆኑ የራያ ማህበራዊ ኩነቶች ያው እንግዲህ ብዙ እንደ ኢትዮጵያ ከማን የኢትዮጵያ አካባቢዎች፣ ክልሎች፣ ህዝቦች እና ብሔረሰቦች የሚመሳሰል ወግ አለ። ይሄም የሰርግ የደስታ ኩነቶች አሉ፣ ማኅበራዊ ክንዋኔዎች። በእነዚህ ላይ ያው በተለያየ ሁኔታ መቀራረብም መለያየትም ይኖራሉ። ሰርግ ላይ ለምሳሌ ጥሎች በብዛት ትሎት ይሉታል። የወንድ ቤተሰብ ሴቷን ይሸልም፣ ልብስ፣ ወርቅ እንትን ሲያደርግ ጥሎች ሲሰጥ የሙሽሪቷ ቤተሰቦች ለወንዱ ቤተሰቦች በተለይ ለአባት ለእናት ሙሉ ልብስ በተለይ እነዚህ የራያ ልብሶች ቀሚስ እና ይሄው እንዳያችሁት እኔ እንደለበስኩት ይሸልማሉ። ከዚያ ለልጆቻቸው መተዳደሪያ ብለው ጥሎሽ ይባላል ትሎት በብር ሊሆን ይችላል፣ በቁም ከብት ሊሆን ይችላል፣ ቦታ የማይንቀሳቀስ ንብረት ሊሆን ይችላል። ይሰጣል የሙሽሪት። ወላጆች ማለት ነው። ይሄ እንግዲህ ከሌላው አካባቢ ትንሽ ለየት ያለ ሊሆን ይችላል። እንዲሁም ለወንዱ ቤተሰብ እህት ጀምሮ ኳይ ትባላለች የምትኩለው አጎ የአባት ቤተሰብ የአባት ወገን፣ የእናት ወገን ተብሎ እንደየአቅሙ ትንሽ ትንሽ በብርም ሊሆን ይችላል የሚሰጥ ነገር አለ። ይሄ በሰርግ ስነ ስርዓቱ የሚከናወን ጉዳይ ነው። ያደጋገሱ ሁኔታ አጠቃላይ ሁኔታው ያው ብዙ የራሱ የቻለ ለየት ያለ ነገርም አለው። ሀዘንም በተለያየ መልኩ ከማናቸውም የኢትዮጵያ ክፍል በብዛት የሚጠጋጋና የሚመሳሰል ነው የሚሆነው። አንዱ ትልቅ ነገር የእርቅ ስነ ስርዓት ቅድምም አንስቼዋለሁ። በወንዝ ሽማግሌዎች፣ በሃይማኖት አባቶች፣ ቃልቻዎች፣ ወዳጃ ዱባርቴ፣ እናቶች እርፎ ማራባ እያሉ የሚያስታርቁትና የሚይዙት ይሆናልና ሰው ሲታመም፣ ሲጣላ፣ ሲታረቅ፣ በነብስ ጉዳይ ሲያዝ፣ እነዚህ የማህበረሰብ ክፍሎች በጣም ትልቅ ሚና አላቸው። ሽማግሌዎቹ እና ዱበርቲዎቹ፣ ቄሶቹ፣ ሸኮቹ ማለት ነው። በዚህ ሁኔታ በህመም ጊዜ የሚጸል ያሉ ዱበርቲዎች ወዳጃ ቱፍታ የሚባል ባህላዊ እምነት እና ክንውን ወይም ኩነቶች አሉ። እዚህ ላይ በጣም ድንቅ ነገር ነው። ከዚህ ተያይዞ የራያ ወጣቶች ኡርና ወይም ጓደና የሚባል ክንውን አላቸው። እነዚህ ሰዎች ብዙ ከብት ያላቸው በአካባቢያቸው ሳርና የሚበላለ ከብቶች ብዙ ግጦች በሌለበት ጊዜ ራቅ ወዳለ ቦታ ይዘው ይሄዳሉ። በተለይ በራያ ሙሉ አካባቢ ወደ አፋር የሚሄዱበት ወቅት አለና፣ ጓደና እና ራቅ ወዳለ ሳር የሚበዛበት አካባቢ ሄደው ስንቃቸውን ይዘው ቋጥረው ከብቶቻቸውን ነድተው ላም ስትወልድ የሚያልቡበት ከርፎ ይሉታል ማለቢያው ቅል ወተት ማጠራቀሚያው፣ ቅቤ መያዣው፣ እነዚህ ቁሳቁሶች ይዘው የሚሄዱበት ኩነት አለ። የሚገርም ኦርና ወይም ጓደና ነው የሚባለው። እንግዲህ ራያ ጸባጸገብ የሚባለው አንዱ መለያው፣ ቤት ሲኖርም ይጠጣል፣ ግን ቤት ከብዙ የቤተሰብ አካላት ጋር ተካፍሎ ሲጠጣው እንደዚያኛው እንደ ኦርናው አይሆንም። እና ጸባጸገብ ወይም ወተት የጠገበ ራያ ልጅ የሚባለው በብዛት ብቻው ከወንድሙ ወይም መካባቱ አሊያም ብቻው ከጓደኞቹ ጋር ነው የሚሄደው። ከብቶች ይዞ እዚያ ያለ ወተት እንግዲህ ታልቦ ቅቤ ብቻ ነው ወላጅና ቤተሰብ የሚጠብቀው። በወር በሁለት ሳምንት ሊመለስ ይችላል። ከዚያ ውጭ ወተቱ ይጠጣዋል። ጸባጸገብ በደን ፈርጠም ይላል፣ ጉልበት ይኖረዋል። ትግል ወቅትም በጣም ኃይለኛ የሚሆነው ለዚያ ነው። ጸባ ጸገብ በዚህ ሁኔታ አለ። ሁለተኛውና በጣም የሚደንቀው ኩነት በራያ አካባቢ ቴምፖራሪ አሳይለም አለ። ልክ አሁን አደጉ አገሮችና አሜሪካም ሌሎችም ጥገኝነትን የሚሰጡት ወጣቶች ከብት ሰብል በልተው ወይም ከብት ጠብተውባቸው ወይም ጥፋት አጥፍተው ሊሆን ይችላል። ወላጆቻቸው ሊመቷቸው ሲሮጡ ከታዋቂ ሰዎችና በጣም በአካባቢው ኦፒንየን ሊደርስ የሀሳብ መሪዎች የሚባሉ የሚፈሩ የሚደነቁ ሰዎች አጥር ግቢ ራሱ ሲገቡ ቴምፖራሪ አሳይለም ጠይቀዋል ማለት ነው። ያ ማለት ጊዜያዊ ጥገኝነት እንደተጠየቀ ወይም የተከበረ ሰው ለሱ ሲባል ልጆቹ እንደማይመቱ እንደማይገረፉ ያሳያል። ያ ቀርቶ ከሰው በስተጀርባም ሲሆኑ እረተው ትልቅ ሰው ላይ ወይም ሰው ላይ ገብቶ እንደዚህ አይነካም ተብሎ ሳይመቱ ሳይገረፉ ሳይገለመጡ ይቀራሉ ማለት ነው። ያ ቀርቶ ግንድ ላይ ወይም ዛፍ ላይ ራሱ የተጠለለ ሰው ወይም ሕዳር የገባ ሰው ምንም እንደማይነካ ይሄ ትልቅ ትውፊት፣ ማህበራዊ ኩነት፣ መስተጋብር ነው። የራያ ሰውን ያህል ሞራል ያለው መሆኑን የሚያሳይ ነው። በሚገርም ሁኔታ ባልና ሚስት አንድ ቤት በሚኖሩበት በሆነ ግጭት እንኳ በድሮ ጊዜ ያው ባል ከሚስት ጋር መምታትም እንደዚህ እርምጃ መቅጣትም የተለመደ ስለነበር ሚስትየዋ ምሰሶ ግጥም አርጋ ከያዘች፣ እንደዚህ ከያዘች፣ እሱ ሌላ ሰው እንደተጠለለች ወይም ደግሞ በዚያ ደረጃ ምንም አይነካትም ነው የሚሉት ወላጆች ሲነግሩን በታሪክ። እና ይሄ በጣም የሚደንቅ ኩነት ነው። በዚህ ሁኔታ ለሰው መራራት፣ ማሰብ፣ ወደ ቀልብ መመለስ ትልቅ የሞራል ልዕልና የሚያሳይ ኩነት እንደነበረ ለመጥቀስ ያክል ነው። ወያኔ ያው የዛሬን አያርገውና በተለያየ መንገድ ተተርጉሞ በስድብም በጥላቻም እየተፈረጀ ያለበት ሌብል የተደረገበት ሁኔታ በጣም ያሳዝናል። እኛ ስንሰማ ያደግ ነው፣ እየተነገረን ያደገው ታሪክ ወያኔ የራያ ባህላዊ ጨዋታ ማለት ነበር። አንድ ጎራ በዚህ ወንዝ ወዲህ ማዶ፣ ሌላኛው ጎራ ወንዝ ወደ ማዶ ነው። ወንድነታቸው በተግባር በትግል በግርፊያ በተለያዩ መሞካከር እና መሸናነፍ ሁሉ የሚታይበት በዚህ በኩል ያለው ጀግና አካባቢ ነው የፈለገው ልጅ የሚያጭበት በስመጥር የሚጠራበት ሁኔታ በባህል ጨዋታ ያደገ ነው። ይሄ ባህል ጨዋታ እያደገ እያደገ እያደገ መጥቶ ራያ ውስጥ ከመጀመሪያ የነበሩት ዶብአዎች ጀምሮ እስካሁን ያለው ማህበረሰብ ራያ ማህበረሰብ በእኩልነት የሚያምኑ ማህበረሰብ ነው እና ኤጋሊታሪያን ሶሳይቲ ነው። ያ ደግሞ በመሳፍንት በፊውዳሎች አልገዛም ራሳችን በራሳችን እናስተዳድራለን፣ የራሳችን የሆነ ማንነት አለን ብለው ለገዢዎቹ ለአጼዎቹ የታገሉበት እምቢ ያንገዛም ያሉበት ጭቆናን አልሸከምም የሚል ባህል ሆኖ ያደገ የራያ አንጡራ ሀብት ነው፣ ትውፊት ነው፣ ታሪክ ነው። ስለዚህ ወያኔ ማለት በራያ አመፅ አይደለም፣ የማንነት ትግል ነው። የወያኔ አመፅ፣ የወያኔ ሪበሌ እየተባለ ያው ጸሐፊዎች እንደፈለጉት ይጽፉታል። አባቶች በወቅቱ የተሳተፉ በ19 ቅርብ ጊዜ ነው የቅርብ ጊዜ ትውስታ ነው። በንጉሥ ኃይለሥላሴ ዘመነ መንግሥት የተከሰተ ክስተት ነው። ያ ማለት 1935 በእኛ አቆጣጠር በፈረንጆቹ ደግሞ በ1943 ነው። ሙሉ ራያ ከራያ ቀቡ ጀምሮ እስከ ራያና ወጀራት አጠቃላይ በህብረት አንድ ሆኖ ለማንነቱ በቃ በነበረው ግብር በነበረው አገዛዝ መግፋት አልነገዘም እኛ ራያዎች ነን በኩልነት እናምናለን ብሎ የታገለበት ሂደት ነው። እና አሁን የወያኔ ጉዳይ ሲነሳ ልክ ለሆነ ግሩፕ ተሰጥቶ እንደሌላ እንደ ነውር እየተቆጠረ ነው። ራያዎች በተለይ የምንወደውም ለዚህ ነው። የራያ ታሪክ ነው። ታህት በድሮ ትግሉ ታህት የሚባል የራያ አዘቦ ማኅበረሰብ በተለይ ወደ ትግሉ ለማቀላቀል ወያኔ የሚል ቃል ወስዶ ህወሃት ህዝባዊ ወያነ ሓድነት ትግራይ ወያነ የሚለው እዚያ ነው የገባው። እና ወያኔ አሁን ታሪክ በቅርብ ጊዜ የሆነ ነገር አይደለም። በእርግጥ ሁለተኛ ወያኔ ነው የሚሉት የታሪክ እንግዲህ ወያኔ በራያ አንድ ነው፣ ሁለትም ሶስትም አይደለም። አሁን ሳልሳ ወያኔ፣ ሁለተኛ ወያኔ የሚባል ነገር ያ ማለት ፌክ ነው ወይም ፎርጅድ አስመስሎ ሃይኮፒ ነው ማለት ነው። እኛ ወያኔ አንድና አንድ ነው። ያም የራያ ድንቅ ታሪክ ያለው የወያኔ ታሪክ ብለን ነው የምንወስደው። የወያኔ ታሪክ የራያ አንጡራ ሀብት መሆኑና የራያ ታሪክ መሆኑን ለማሳያ የሚሆንን በወያኔ የተሰየሙ ከሰማንያ እና ዘጠና ዓመት በላይ የሆኑ አባቶች አሉ ለመጥቀስ ያክል ነው የማውቃቸው፣ እንኳ ወያኔ ማልዴ፣ ወያኔ ቀናው፣ ወያኔ ፋ ብዙ ናቸው። እና ይሄ እንግዲህ በአንድ ወረዳ ባለማጣ አካባቢ ነው መሆን ከሄዳችሁ ብዙ ይኖራል። ወደ ወጀራት ከሄዳችሁ ብዙ ይኖራል። እና ይሄ ታሪክ ነው። እንግዲህ ታሪክ ሽሚያ ወይም ቅሚያ በማድረግ የእኛ ታሪክ ነው እየተባለ በማኒፌስቷቸው ቲፒኤልፍ ወደ አማርኛው ወይም ወደ ትግርኛቸው ሲወሰድ አይገኙም። የሚል ነገር ቲፒኤልኤፍ፣ እንደሚታወቀው ትግራይ ሊቨሬሽን ፍሮንት ነው። ይሄ ተሐህት ማለት ነው ሲተረጎም፣ ተጋለ ሀርነት ህዝብ ትግራይ። በቃ ሌላ ነገር የለውም። ወያኔን ለመውሰድ ታሪክ ለመሻማት ያደረጉት ግን ወያኔ የሚል መጥቷል ማለት ነው። የእንግዘኛ ቨርሽኑ እና የአማርኛ ወይም የትግርኛው አንድ ላይ አይሄድም እና ወያኔ በማኒፌስቷቸው ያስገቡት በ1968 ነው። ቲፒኤልኤፎች ራያን ራያ አዘቦን በትግላቸው ለማካተት እና የእናንተ ታሪክ የእኛ ታሪክ ነው ለማለት ነው። ከዚያም በኋላ ወያኔ የትፒኤልኤፍ ወያኔ ካልአይ ወያኔ ሁለተኛ ወያኔ ብሎ ነው የሚሰይሙት። አሁን አንድ ፓርቲ ደግሞ በስሙ ሳልሳይ ወያኔ የሚባል አለ። እንግዲህ ወያኔኛ አንድ ነው ብለናል። ከዚያ ውጭ የሆነው ግን ሃይ ኮፒ ነው የሚሆነው፣ ወይም ፌኩ ነው ወይም ፎርጅዱ ነው ማለት ነው። ወያኔ ከዚህ በኋላ ያለው ትውልድ እንደ ታሪክ የገድል ታሪክ ነው እንጂ አሳፋሪ የስድብ የመሸማቀቅ መሆን የለበትም ብለን ነው የምንወስደው። ራያዎች ስለ ወያኔ በፍቅርና በጥሩ ሁኔታ የምናነሳውም የአባቶቻችን ታሪክ፣ የጀግንነት ታሪክ፣ ከባህል ጨዋታ ወደ ትግል ወደ ጀግንነት የሄደ አልገዛም ባይነት ታሪክ መሆኑን እንዲታወቅልን ለማንኛውም ኢትዮጵያዊ ይህን ሚዲያ የሚከታተል ይህን ዩትዩብ የሚከታተል ማንኛውም በውጭ በሀገር ውስጥ ያለ ኢትዮጵያዊ እንዲያውቀው እንፈልጋለንና የወያኔ እያኔ ጉዳይ ስናነሳ ከእኔም በእድሜ ተለቅ ያሉ ሰዎች በአጋጣሚ ስለዚህ ጉዳይ የሚጽፉት በታሪክ ፕሮፌሰር ገብሩ ታረቀ የሚባሉ ስለ ወያኔ በደንብ አድርገው ጽፈዋል። ወያኔን ያጠፉ አባቶቻቸው ወያኔን ያጠፉ ልጆች ናቸው፣ ሁለተኛ ወያኔ ብለው የተነሱት ብለው ራሱ እስከ መጻፍ በድፍረት የጻፉ ምሁር ናቸው እና ወያኔ በራያ ይህን ያክል ድንቅ ስፍራ ታሪክ እንዳለው እንዲታወቅ እንፈልጋለን። እንግዲህ እኔ በእድሜ በዝች ያለችኝ ልምድ ባወኳት ስለ ራያ ባህል፣ ወግ፣ አጠቃላይ ሁኔታ ቀንጨብ አድርጌ ተናግሬያለሁ። ለወደፊቱ ሚዲያችሁ ታላላቅ ሰዎች በእድሜ ብዙ ባለጸጋ የሆኑ የኖሩበትን ልምድ ሊቪድ ኤክስፔሪንሳቸው ታሪኮ ሊናገሩ የሚችል ሰዎች ብትጋብዙ፣ በተለይ ሴቶች ብታበረታቱ እና የሴት አለባበስ ባህል ሁሉም ነገር እኔ ቀንጨብ አድርጌ ያለፍኩት በተሟላ ምሉዕ እንዲሆንላችሁ እንደዚያ እንዲሆን ከዚህ በዘለለ ራያ ሙሉ ማንነት ያለው ማህበረሰብ ነው። የማንነት መለኪያዎች ሁሉ ያሟላ አለባበስ፣ አጨፋፈር፣ ባህላዊ ኩነቶች ቅድም የጠቀስኳቸው መጋገብ ፉድ ሀቤት ብሊፍ ሲስተም ኩታገጠም ቦታ ያለው የጋራ ታሪክ ያለው የወያኔ ታሪክ ያለው እንዲሁም ራያ የሚል ስነልቦና ያለው የራያነት ስነልቦና ያለው ማህበረሰብ ህዝብ ነው። ራያ ሙሉ ኩሩ ባህል ያለው ጀግና ህዝብ ማንነት ያለው ህዝብ ነው ለማለት ወዳለው፣ አመሰግናለሁ።